እግዚአብሔር ሰማይና ምድርን ፈጥሮ ከዚያ በኋላ አረፈ፣ ተነፈሰ። ያዕቆብ አባቱን ይስሐቅን እውር መሆኑን አይቶ አጭበርብሮ በረከቱን ከወንድሙ ከኤሳው ሰረቀው። ሰለሞን ከአንድ ሺ ሚስቶቹ ጋር ተጫወተ። ሰለሞን ሚስቶቹ አዘንብለውት ጣዖትን አመለከ። ነብያትን ያከፈረ መጽሐፍ ይዛች እንዴት ነው እስልምና የሚቆርጀው? ነቢያትን ያከፈረ የወነጀለ መጽሐፍ

ጌታ ሆይ፣ ልጄ እኮ ከቤተሰቦች ክፍል ነው። ወእን ወደከ الحق <سؤال> قالህ በእውነት ተፈጻሚ እንደሆነና እውነት እንደሆነ ማውቃለሁኝ ወአንተ احكم الحاكمين አንተ የጥበበኞች ሁሉ ጥበበኛ ነህና ልጄ የባከ አይደልልኝ አለ። ተመልከቱ አይደልልኝ ብሎ ራሱ ራሱ እንደው አልጠየቀም ደፍሮ ማለት ነው። በጣም አንተ የጥበበኞች ጥበበኛ ነህ፣ ቃልህ ተፈጻሚ ምነው አለ። ያው ልጄን አይደልልኝ የሚለውን አስቦ ነው የተናገረው። ቃሉን ራሱ ግን ለመናገር አልደፈረም።

ሁሉም ሰው ሲሞት ከኢየሱስ ክርስቶስ በፊት ወደ ሲኦል እንደሚሄድ ታውቃላችሁ ነብይ አይቀርም። ኢየሱስ ክርስቶስ ነው ሄዶ ከዚያ ከመስቀሉ በኋላ ከሲኦል ሄዶ ያወጣቸው ያለ ኢየሱስ ክርስቶስ ደም አንድም ነብይ ወደ ገነት ሊገባ አይችልም ገሃነም ነው ብሎ ነው የሚያምነው ክርስትና ለሁሉ ያለ ኢየሱስ ክርስቶስ ደም አይድንም ነብያቶች ሁሉ የእሳት ናቸው አስባችሁታል ሁሉም ኃጢያትን ሰርተዋል ብሎ ጳውሎስ ነቢያትን ሁሉ ኃጢያተኛ ያደርጓቸዋል ታውቃላችሁ ሁሉም ኃጢአትን ሰርተዋል አለ። አንድ ክርስቶስ ንጹህ ለማድረግ ሌሎችን ማቆሸሽ አለበት። ክርስትና ኃጢአተኛ ናቸው ነብያት ብሎ የሚያምን እንዴት ነው ኢስላም ከዛ ቢቆርጭው ነብያቶች ኃጢአት አይሰሩም ብሎ ነው አላህ ስብን ታላ የገነት መሆናቸውን የገለጸልን። የጽድቅ ሁሉ መሪዎች ናቸው ብሎ ነው የገለጸልን። ወጃአልናሁም አኢመትን ይላል አላህ። እነዚህን ነብያቶች ለሰው ልጅ ሁሉ መሪ ያደረግኳቸው አለ። በቃ ከፍ አድርጎ አሳየ። መጽሐፍ ቅዱስ ላይ ስትሄድ ጊዜ ይሄ ነብይ እንደዚህ አደረገ እንደዚህ አደረገ። ለመሆኑ እንደዚህ ነብያቶች አድርገን ነው ወይ የተጻፈባቸው አይደለም አምላክም በነዚህ ነብያቶች ላይ ይሄን ነገር ተናግሮ ነው ወይ አይደለም ወላሂ አይሁዶች ዋሽተውባቸው ነው ይሄ መጽሐፍ አይሁዶች ናቸው ነው የጻፉት ነብያት አይደሉም አይሁዶች የራሳቸውን ማንነት ንፁህ አድርገው የአምላክ ልጆች መሆናቸውን ቀርጸው መጽሐፍ ቅዱስ ላይ ነቢያትን ግን ርክስክስ አድርገው ጽፈዋል ወላሂ ያ መገለጫ የአይሁዶች ሊሆን ይችላል እንጂ ነብያቶች በፍጹም እንደዛ አይነት ቆሻሻ ተግባር መጽሐፍ ቅዱስ ላይ እንደተገለጹት አላደረጉም። ሙሉ በሙሉ ሰለሞን ወደ በጣው የጣውታ አምላክ ያምላክ ሴቶችን አግብቶ ወደነሱም እነሱም አዘን ብሎ እግዚአብሔርን አምላክንም ካደ ይላል መጽሐፍ ቅዱስ። መጨረሻ ላይ በመጨረሻ ዘመኑ ላይ እንደ ካደ ይገልጻል። ከፈረ ሱሌማን ያን አላህ Subhanahu Wa Ta'ala وما كفر سليمان ብሎ ውሸታም መሆናቸውን ገለጸባቸው። ሱሌማን ግን በፍጹም አልካደም ብሎ ከነብያቶች ተከራከለ አላህ Subhanahu Wa Ta'ala

ሙስሊሞች መዲና ሲገቡ፣ መዲና በገቡበት ጊዜ አንዱ ከነበረው ችግር ውስጥ የውሃ ችግር ነበር። ውሃ የውሃ ችግር ነበርና መዲና ላይ ያን የውሃ ችግር ለመቅረፍ የውሃ ጉድጓድ የነበረው አንድ ይሁዲ ባለሀብት ነበር። ያ ይሁዲ ባለሀብት ውሃውን በከፍተኛ ዋጋ ነው የሚሸጠው። ሰው የውሃ ችግር ያጋጥመዋል። ዑስማን እብን አፋን ሁል ጊዜ ለሙስሊሞቹ እንደሚያደርጉት ሂደው ጠየቁት። ሰው የውሃውን ጉድጓድ ልግዛህ አሉት። አልሸጥም አላቸው። ምክንያቱም ትልቅ ትርፍ የሚያገኝበት ነው። ኡስማን አስበው ሄዱና እሺ ግማሹን ሽጥልኝ አሉት። ያ ማለት የሚከፈል ጉድጓድ አይደለም ግን አንድ ቀን አንተ ታጠጣለህ ትሸጣለህ አንድ ቀን እኔ ላጠጣበት ስጠኝ አሉት። መርሃባላና 25 ሺህ የነበረው በ12500 አድርጎ ሸጠላቸው። ኡስማን ብን አፋን ለሙስሊሞቹ የምጠጡትንም ለእንስሶቻችሁ የምትፈልጉትንም የምታሳድሩትን ለነገው የሚሆኑን እየቀዳችሁ ዛሬውኑ ጨርሱ እያሉ ወቅፍ ፊ ሰቢልላህ ነው የሰጡት። ቢዕረ ሩማ ይባላል። ይሄው ለአላህ ወቅፍ ሰጠችዋለሁ አሉ፣ ሰጡ። ሰውየው ሲመለከት ኡስማን ነጋዴ እንደሆኑ ያውቃል። ገበያ ውስጥ ሊወዳደሩ ይገባሉ ብሎ ነበር የሚያስበው። እሳቸው ግን ገበያውን የአኸራ ገበያ ያደረጉትና ገበያውን ከአላህ ጋር አደረጉት። ፊሰቢልላህ ወቅፍ አደረጉና ሰጡ። ያንን ርብሕ ትፉፉን የሚፈልጉት ከአላህ ነው። የእሱ ገበያ እየቀዘቀዘ ሲመጣ ጠቅልላላቸው በ25000 ዲናር ሙሉውን ጉድጓድ ገዙት። እንግዲህ በስምና ታሪክ ውስጥ ፈታኝ ከሚባሉት ዛሬ ላለንበት ውጥንቅጥና ፈተናዎቹ ትልቁ ማሳያ የሚገለጹት የሰይድና ዑስማን ብን አፋን ወፋት አሟሟት አንዱ ነው። እስከ ዛሬ ድረስ በዚህ ኡመት ላይ ተከፍቷል የሚባለው የልዩነት መሰረት የተፈጠረው በዑስማን ሞት ነው የተከፈተው። እስከዛሬም አልተገዘጋም ይላሉ ዑለማዎቹ። ያን እንግዲህ ለዚህ ኡማ ውሃ ጥን እቆርጣለሁ ብለው ውሃን የገዙ ሰው ነው። ሞት አፋፍ ላይ ግን የሚጠጡት ውሃ ተከልክለው ህይወታቸው ያለፈው አንድ ብርጭቆ ውሃ የሚሰጣቸው ጠፍቶ ውሃ ስጡኝ እያሉ ሲጠይቁ ውሃ ማቅረብ ክልክል ነበር። ሊገደሉ ተከበዋል። ውሃ መስጠት የሚችልን የሚገባ ሰው ጠፍቷል። ያን ጊዜ ነበር ዑስማን ኢብኑ አፋን የሙስሊሞቹን ችግር፣ የፈተናውን ወቅት መዲና ሲገቡ የገጠማቸውን የውሃ ችግር አንስተው ያን ጊዜ ሙስሊሞቹ ውሃ በቸገራቸው ጊዜ ቢዕረ ሩማንን ያለ ነበር የገዛሁት ነብዩ ሰለላሁ ዐለይሂ ወሰለም መየሽተሪ ቢዕረ ሩማ ፈለሁ ቢዕሩን ፊልጀና ያሉት ይህንን የሩማን ብዕር ገዝቶ ለሙእሚኖች የሚሰጥና ጀነት ላይ ብዕር የሚኖረው ጉድጓድ የሚኖረው ብለው ገዝቼ ለምጠጣ ዋህ ዛሬ ተከለክሉኝ እያሉ ያሉ ነበር ዑስማን እየተናገሩ ሰሓባዎቹን ሁሉ ሲያስለቅሱ የነበሩት ከባድ ፈተና ስለነበር የነበረው ፈተና ማለት ነው። ኢዘን ያ ዑስማን ብን አፋን ግን ለአላህ ተብሎ የተሰራ ስራ ሁልጊዜ ባቂ ነውና የኖሩበት የፈለጉት መስመር ማግኘት የሚፈልጉት ወረቀት ነበር ብዕረ ሩማ አለፈ። ዑስማንም ሄዱ፣ ተከታዮቻቸውም አለፉ። ግን ምን ተደርጎ ነበር? በዛው ጊዜያቶች ውስጥ ከሰሃባዎቹ ጀምሮ ያንን ውጤት ለማምጣት ተብሎ የተምር ዛፎች ተዘርተው ነበር። የተምር ዛፎቹ ሲወርስ ሲዋረሱ የኦቶማኖቹ ዑስማንያ በሚገዙበት ዘመን ድረስ እስከ ቅርብ ጊዜ መቶ ዓመት ታሪክ ድረስ ደርሰዋል። ያን በኦትማንዮቹ ጊዜ የዑስማን ብን አፋን እርሻ ተብሎ የተምር ዛፎችን 1500 ዛፍ አደረጓቸውና ምን አደረጉት? 1500 ዛፍ አድርገው ከዛ የሚገኘውን ጥቅም ግማሹን ለአይታሞች ለተቸገሩ ሙስሊም ወገኖች ይሰጣል። ቀሪው ደግሞ ተቀማጭ ሆኖ የዑስማን ኢብኑ አፋን አካውንት ተብሎ ይቀመጥ ብሎ አስቀመጡት። ልክ ከዑስማንዮቹ በኋላ የዚህ አዲሱ የሳዑዲ አስተዳደር ሲመጣ የዑስማን ኢብኑ አፋን ወቅፍ ሀብት ተብሎ ተያዘ። ያተወሰነና ያተወሰነው ለእሳቸው ለሳቸው አካውንት ተከፍቶ እንደዚሁ ቅሳም ተደርጎ ዛሬም ድረስ ግማሹ ሀብት ለሙስሊሙ ወደተቸገሩ ሙስሊሞች ይከፋፈላል። ግማሹ ገንዘብ ደግሞ እዛ ኦስማን ብንአፋን አፋን አካውንት ላይ ይገባል። ይሄ እንግዲህ እስከ መቼ ድረስ ይጥል ይዘልቃል? 1400 ዓመት እየዘለቀ ዛሬም ድረስ ያለው ወረቀት በኡስማን ብንአፋን አፋን ስም የተጻፈ በእጃቸው ያለ እሳቸው ሳይኖሩ ግን መኖራቸውን ያሳየ ለዚህ ለወፋታቸው የተሰራ ሥራ ውጤት ማሳያ ነው።